ክፉ ሰው አወዳደቁ አያምርም ይባል ሰማለሁ። ልክ እንደ የወዲት አይነት ማለት ነው። የወዲት ጉዲት እንግዲህ ጉድ ሆነች። በመጨረሻም እንግዲህ ወንድዬ ቆራጥ ሆኖ ተነስቷል ማለት ነው። ምክንያቱም እስካሁን ስታታልለው፣ ስትሸነግለው ኖራለች። አሁን ግን የእናቱን ጉዳትና የእናቱን አዘን ቀጥታ ተመለከተ። አለምዬ ጀግናዋም ደግሞ ሁሉንም ነገር በመረጃው አሳየችው። ከዚህ በኋላ ግን እንግዲህ አንተ ነው የምታውቀው። እኔ የምችለውን ነገር ሁሉ አድርጌ ያለውኝ። ወንድዬ ወስን እንጂ እናትህ ባትወልድህ ኖሮ እኮ እሷን አታገኛትም ነበር አይደለ እንዴ? ስለዚህ ቅድሚያ እናትህን ነው ማስቀደም ያለብህ። ሚስት እኮ ነገር ሌላ፣ ሚስት ታገባለህ፣ እናትህ ግን እናትህ ናት። ስለዚህ ቆፍጠን ንብረት ተነሳ። አለም፣ ምን እያልሽ ነው? ሚስቴ እንደዚህ አይነት መጥፎ ስራ አትሰራም። ለምንድነው ያለ ስሟ ስም መሰጫት? ባለፈም አስጠንቅቄሽ ነበረ። በማያገባሽ ነገር አትግቢ። ወንድዬ አሁን እኔን ተው፣ እኔ የኔ ችግር የለብኝም። ነገር ግን የማሳየን ነገር ስታይ ራስ የምትወስነውን ውሳኔ ታያለ አለችው። ምንድን ነው እስኪ አምጩ ብሎ እንግዲህ ሰጠው ቪዲዮውን። ከዛ በኋላ ግን አንተን ሳላስፈቅድ ሶሻል ሚዲያ ላይ በመልቀቄ በጣም ይቅርታ። ምክንያቱም ብዙዎቹ ከዚህ ሊማሩበት ስለሚገባ ለቅቄዋለሁ። በጣም አዝናለው ይሄንን ስልክ ቲክቶክ እና ዩቲዩብ ላይ ለቀቀው ያለውኝ ዓለም ይላት። ጉዷን እስኪ ምን እንደምታደርግ የትኛዋ ሚስት ምራት ናት እንደዚህ የምታደርገው? ስለዚህ ማየት አለባቸው ዓለምና የዚችን ውርደቷን ይፍረዱ ብላ ለቀቀችው ማለት ነው። ከዛ በኋላ እንግዲህ እስኪ አምጩ ወሬውን ተይና አምጩ፣ ዓለም ምንድነው እጅሽ ላይ ያለው ብሎ ሰጣት። ከዛ በኋላ ይሄው ጋሽ ስለ ቪዲዮን ስትሰጠው ማመናቃተው የዮዲት ናት እንደዚህ ያደረገችው። እና ማነች ይህች? የዮዲት አይደለችም እንዴ? ይኸውልህ እኔ ባለፈ ራሱ ምሳ ግዣ ብለው እናቷ ቤት የወሰዷት ቀን ሁላችንም የሄድን ቀን ከእናቷ ጋር ክሽኗ ውስጥ የሆነ ነገር ሲያወሩና ሲሳሳቁ ሰምቻለሁኝ። እናም ለስላሳ ውስጥ የሆነ መድኃኒት ሰጥተዋታል። ያንን ለስላሳ ጠጥታ ነው እማዬ እዛው ፌንት የነቀለችው። ከዛ በኋላ በቃ የሚሆነውን ነው ያጣው ማለት ነው እና እናቴ ምንድን ነው ያደረግሻት እናቴን ከዛች ከተኩላ እናቶች ጋር ምንድን ያደረጋችኋት? ተናገሪ ብሎ እንግዲህ ጉሮሯን ይዞ ሲያፋጥጣት፣ በጭራሽ ልታምን አልቻለችም። እመኚ፣ በኋላ እንግዲህ አልናገርም ብላ ሲያፋጥጣት፣ በይ እንግዲህ ለማየ የሰራሽውን ምግብ አመጣዋለሁ ምንም አይነት መርዝ ካልጨመርሽበት፣ እስኪ እንግዲህ ያንን ምግብ ቢዮ፣ አልበላም እንዴ ለምን? እኔም አልበላም እኮ መዳን ይት ይጨምረሽበታል። እንዴት ይችላል? እንዴት ትበይዋለሽ? ወንድዬ ለምንድነው የኔ ንጉስ፣ እንደዚህ መጣሰር ባንቺ የኔ ንጉስ አትበይ ንጉስ። እሺ እና ፈልጊ፣ ከዚህ በኋላ የምታለለሽ ለምስልሻል። እንዴ እኔ ምን ሆኜ ነው? ምን አዙረሽብኝ ነው? በምን ቀን ነው እዚህ ቤት ውስጥ ያስገባሽኝ ብሎ እንግዲህ፣ ከዛም አለምዬ ሴትዮ ውጪ ተባልሽኮ፣ አወጭም እንዴ ከዚህ ቤት አለም ስምበይ የተወለድሽበትን ቀን ነው የማስቆጥርሽ። እኔ የወዱት አደለውም። በመጀመሪያ በህይወት ስትኖሪ ነው፣ ሲቀጥል ደግሞ በዚህ በቢላዋ ነው። ይህንን ወዱሽን ዘግዘኬ የማወጣልሽ ሆዴ ውስጥ እኮ ልጅ አለ። እሱንማ ፈጣሪ ነው የሚያውቀው። ለመሆኑ እርጉዝ ነሽ እንዴ አለቻት አለምዬ። ከዛ በኋላ ደነገጠች። ሲጀመር አላረገዘችም። ይሄ የወንድሟ ሴራ ነው። ወንድሟ ግን አሁን ዞሮባታል ከእናቷ ጋራ ማለት ነው። ወንድሟ ነው ሚስትህ እርጉዝ ነች ብሎ ወደ ቤት የመለሰው የነበረው። እሷ ግን እንግዲህ ቀጥላበታለች። እናቷም ደግሞ የዮዲት እናት ከአንቺ ጋራ እኔ አልታሰርም። ስለዚህ ወንጀልሽን ራስሽ ትወጭዋለሽ። በእንዝላልነትሽ ነው። ስለዚህ ደግሞ በማስረጃ ነው የሚያስይዙሽ። ምክንያቱም ልጅቷ ቪዲዮ ይዛብሻለች። እናም ያንን ቪዲዮ ለፖሊስ ያሳያሉ። ቢያንስ አስር አመት ትቀጫለሽ እኔ ደግሞ የአንቺ የወንጀል ተባባሪ አይደለሁም እንዴ። እንደዛም አካልሽ እንደምንም ብለሽ ከባሌ ጋራ አስታርቀሽኝ ነገሮችን አስተካክለሽ ወደ ቤት ማትመልሽኝ ከሆነ አንቺም የዚህ የወንጀል ተባባሪ እንደሆንሽ ነው የምናገረው። ተናገሪያ እድሜ ለብሬ እኔ ለገንዘ በገንዘቤ ነገ ጠዋት እወጣለሁ። ይብላይ ለአንቺ እንጂ ዘላለምሽን ለምትበሰብሹው ስትን ዘላዛ አይደለ ወንጀል አንቺ እኮ ትልቅ ወንጀል ነው። ሰውን መግደል ምን ያክል ወንጀል እንደሆነ ታውቂያለሽ? ከዛ በኋላ ዮዲት በቃ ነቀለች ማለት ነው። እንዴት እማዬ ይሄንን ሀሳብ አመጣሽ? አንች አይደለሽም እንዴ አሁን ምን ተገኝቶ ነው እንደዚህ ሆንሽ? አለቻት። ከዛ በኋላ አሁን የነገርኩሽን ነገር ታደርጊያለሽ ወይ ሳት ታደርጊ ማለቻት። ከዛም ውጪ ከቤቴ እማዬ፣ በኋላ ይቆጭሻል። አይቆጨኝም፣ ውጪ ከቤቴ ብላ አመነጫጭቃ አስወጣቻት። ከዛም ወንድሟ በር ላይ መጣና ምን ሆነች ነው ፊትሽ? እማዬ ከቤት አባረች። ለምን? ያቺን ነፈዛ አሮጊት በመድኃኒት ልገላት ስል ዓለም በቪዲዮ ቀርጻ ይዛኛለች። ደግ ያደረገች። እኔም እኮ ይሄን ቀን እንደሚመጣ ጠንቅቄ አውቅ ነበር። ስለዚህ እማዬንም ከዚህ ጉድ ውስጥ ያስወጣዋት እኔ ነኝ። እማዬ፣ እቺ አሮጊት አንድ ነገር ከሆነች አንቺም የወንጀሉ ተባባሪ ነች ብዬ አመለክትብሻለሁ ብዬ ነው እናቴን ከዚህ ውስጥ ያወጣዋት አላት በጣም ተናደደች ወዲት ከዛም ሰራተኛዋ ፀሐይ ፀሀይ መጣችና እሷም ደግሞ ልክ አነገረች ነገረቻት ወዲት የወዲት በቃ አበደች አይገልጸውም መሄጃ አጣች ማለት ነው የወንድዬም እናት ውጪ ከቤቴ ውጪ ቤቴ እኮ ነው የኔ ቤት እኮ ሆናለች ከታባሽ አመጣሽው ቤት ነው ቤቱ የኔ ነው ቤቱ የኔ ነው ከዚህ በኋላ ልጄ ወዶሽ አምኖች ከአንቺ ጋር የሚኖር ይመስልሻል እንዴ ውጭ ከቤት፣ ያለች አልወጣም። አሁን ከዚህ ቤት ታወጫለሽ ወይስ ፖሊስ አምጥቼ አስጠፍት? ይሉል የኔ ንጉስ ልጅ ያሳዝንህም እንዴ ልጄስ? ሰርበኝ ከአንቺ የትመጣ ልጅ ምን ሊሰራለኝ? ከአንቺ የመጣ ልጅ እንዳንቺ አውሬ ነው። ስለዚህ ከአውሬ የሚወለድ ልጅ አልፈልግም። ስትፈልጊ አስወርጂው አላት ማለት ነው። ከዛም አለም ቢላዋ ይዛ መጣችና አሰሚም እንዴ ነው ወይስ በዚህ በቢላው አላማ አስልልሽ? ኦዲሽን አለቻት። ከዛም ማበደች፣ የወንድዬም እናት እንግዲህ አይናቸውን ፍጥጥ አድርገው ወይኔ አይናቸው ተስፈራ፣ በቃ ከዛ በኋላ አንቺን የታባሻቅሻለሁ፣ እናቴን እኮ ነው። ከአንቺ መጀመሪያ የማቃት ከአንቺ ቀድሞ የማውቀው እናቴን ነው ስለዚህ እስከ ዛሬም ስታጃጅኝ እኔ ጋር ስደርሽ እያስመሰልሽ ከጀርባዬ ግን እናቴን እያሰቃይሻት፣ ምን ሆኜ ነው ምን ሆኜ ነው እያለ ራሱን እየቀጠቀጠ እንግዲህ በጸጸት ማለት ነው። ምክንያቱም በጣም ትልቅ ወንጀል ነው የሰራችው ዮዲት ማለት ነው። እንዴ እናቱን በገዛ ቤቷ ሶፋ ላይ አትቀመጪ ትገሚያለሽ፣ ትሸቻለሽ እያለች ያንን ቪዲዮ እንግዲህ አለም እያንዳንዱን ነገር ቀርጻው ስለነበረ ወንድዬ ያንን ቪዲዮ ሲያዩ እንግዲህ እራሱን መቆጣጠር አቃተው። አስባችሁታል፣ ትገሚያለሽ እናቱን። ከዛ በኋላ እንግዲህ ሴት ይቱም ይሄንን ቀን እየናፈቀችው ነበረ። ወይዘሮ ዮዲት ጉዲት፣ ከዚህ በኋላ ማንም ላንቺ የሚሸወድም የሚታለልልሽም የለም። ውጭ ከህይወታችን ውስጥ፣ ይህንን የአንዞ እንባሽን እያዘራሽ ብትመጪ እንኳ ማንም ልጄ አውቆብሻል ነግቷል። ከዚህ በኋላ ግን ዓይንሽን ማየት አይፈልግም። አንቺ አሮጊት ዝም ብለሽ ተቀመጪ። ይሄ ቤት የኔ ነው፣ የትም አልሄድም። አንቺ አትሰሚም እንዴ? አንቺ አሮጊት ብላ ስትሰድባት ወንድዬ ከኋላ መጣ። ምድን ያልሺው? ምን አባሽ አንቺ ስላት ደንግጣ የኔ ንጉስ ከቤት ውስጥ ውጪ እያለችኝ እኮ ነው። የኔ እኮ ያንተ ሚስት ነኝ። ለምንድን ነው እናት እንደዚህ የምታደርገኝ? እውነት እናቴ እንዳውም ጥሩ ሰው ስለሆነች መራሻለች። እንዳንቺ በደልና እንዳንቺ ተንኮል ቢሆንማ የሆነ የከፋ ነገር ታደርስብሽ ነበረ በህይወቴ ዘመኔ እንዳንቺ አይነት ክፉ ሴት አይቻላቅም አስመሳይ ወራዳ ሴት ነሻላት ወንድዬ ተውንጄኔ ንጉስ እንደዚያ አትበለኝ እጎዳ ባሃለው እሬ ሚስት አደለሁም እንዴ ህይወቴ አደለሁም እንዴ እኔ ፍቅሬ ማሬ እየመተለኝ ቃላት የት ሄደ ሴትዮ ታመሻል እንዴ ከዚህ በኋላ እንደው ላንቺ ልቤ ክፍት የሚሆን ይመስልሻል? ስታስቢው አሁን ቀጥ ብለች ብለሽ ውጪ፣ ከዚህ ውጪ ልኝ አላት። አልወጣም አለች። ፖሊስ ጠርቻ ነው የማስወጣሽ ውጪ ብላ። እንግዲህ አለም የቢላዋ ይዛ መታ። በቢላዋ ስታስፈራራት ሮጣ ወጣች ማለት ነው። ከዚ በኋላ እንግዲህ ወደ እናቷ ቤት ስትሮጭለች፣ እማዬ ጉደን ኩልሽ እኮ ተዋረድ ኩልሽ ሰዎቹ ነቁብኝ እኮ። አለም ጉድ ሰራችኝ። አለም ቪዲዮ ቀረጸችኝ ጉድ ያደረገችኝ አለም እያለች እንግዲህ ሰራችኝ፣ ቪዲዮ ቀረጸችኝ። እሰይ ደግ አደረገችሽ። ጌታ አባሽ እና ምን አባሽ ልትሰሪ ነው እኔ ቤት የመጣሽው? እማዬ ምን እያልሽኝ ነው? አላቅልሽም። እኔ በጥንቃቄ ም ነገር በጥንቃቄ አርጌ ያላልኩሽም ስትንዘል፣ ዘይና ደግ አደረገችሽ። እና ታዲያ ነይ የወንጀለኛ ተባባሪ መስልሻለሁ። ውጪልኝ ከቤቴ እንዳንቺ አይነት ወራዳ ልጅ የለኝም፣ አለቻት እማዬ። አንቺም እኮ የወንጀሉ ተባባሪ ነሽ። ይህንን ህይወት፣ የተመሰቃቀለውን ህይወትን የማታስተካክልኝ ከሆነ ከባሌ ጋራ የማታስታርቅኝና ወደ ቤት የማትመልሽኝ ከሆነ አንቺም አንደኛዋ የወንጀል ተባባሪ ነች ብዬ ነው የምናገረው። ሂጂ ወደዛ። እኔ እስር ቤት መፈራ መስልሻለው? እንዴ እድሜ ለገንዘቤ አንድ ቀን ቢያስሩኝ ተነጎድ ያወጣለኝ። ለራስሽ አልቅሽ ገንዘብ አካውንትሽ ላይ ምንም አይነት ገንዘብ ለሌለሽ ዜሮ ዜሮ ተሸክመሽ። ስለዚህ ለራስሽ ብታለቅሽ ነው የሚሻልሽ። አሁን ውጪ ከቤቴ አላቅሽም፣ አታውቂኝም። አለቻት እማዬ። ተይ ይቆጭሻል። ውጪ አልኳሽ። ጎ ምላይ ያማነጫጭቃቻት። እንግዲህ አስወጣቻት። ከዛም ስወጣ ወንድሟ በር ላይ መጣና ምን ሆነሽ ነው አላት። ከዛም እማዬ አባረረች። ለምን የወንድዬን እናት በመርዝ ልገላት ስል አለም በቪዲዮ ቀርጻኝ ሁሉም ሰው አወቀ እኮ ደግ እና ምን ይጠበስ። እማየንም ከዚህ ጉድ ውስጥ እኮ ያወጣዋት እኔ ነኝ። ከዚህ ውስጥ ማ አትወጪ ከሆነ እኔ ራሴ ነኝ ለፖሊስ የምናገረው ብዬ ስላስፈራራት፣ ለካ አንተ ነህ ጠላቴ። አንተ ነበር ከአጠገቤ የምትቆመው፣ ጭራሽ አንተም ከዳኸኝ። አዎ እኔ የኛው የአንቺ ወንጀለኛ ተባባሪ አንሆንም። የገባሽበትን ራስሽ ማውጣት ትችያለሽ። ከዚህ በኋላ የራስሽ ጉዳይ ውጭ ያላት። ከዛም ፀሐይ እየመጣችና ፀሐይም ልክልኳን ነገረቻት። እመኑኝ አንቺ ሁለታችሁም እናንተ ገረዶች እንደዚህ እንደጠገባችሁ የምለቃችሁ እንዳይመስላችሁ፣ እገላችኋለሁ፣ እመኑኝ ዋጋ አስከፍላችኋለሁ እያለች እንግዲህ ስትደነፋ ዋለች ማለት ነው። እንግዲህ በምንም ማድረግ አይቻልም። ከዚህ ለመናገር አንዳንድ ጊዜ በሰፈሩት ቁና ነው ሰው የሚሰፈረው እና ዋጋዋን አገኘች። የምር ምክንያቱም እቺ አሮጊት ቀን ጠብቂ፣ የዮዲት አንድ ቀን ቀንን ይጥልሻል እግዚአብሔር። ደግሞ በንጹህ ልብ ካለቀስኩት ምንም አይሳነውም፣ ምላሹ እየከፋ ነው የሚሆነው። ያንን ቀን ደግሞ በጉጉት ጠብቃለው እያለቻት ነበረ ማለት ነው።